ሰላም ጠና ስጥልን፣ ውዴ ሰብለ እና በዛብህ ዩቲብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ ድረስ ብያለሁ። በዛ ብህ ነኝ ሰላማችሁ ብዝት ይበል። ዛሬም እንደተለመደው አንድ ቪዲዮ ይዤላችሁ መጥቻለሁ። ከዛ በፊት ግን ለቻናላችን አዳዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ የሰብለና በዛብህ ዩቲዩብ ቻናል ቤተሰብ አባል እንድትሆኑ እጋብዛለሁ። እንደዚሁም ደግሞ ነባሮችም እንግዲህ ከጊዜ በኋላ እየመጣችሁ ነው። ከጠፋሁበት እንግዲህ ተመልሰን እየተገናኘን ነውና ኮመንታችሁን እያነበብኩ ነው፣ እንኳን ደህና መጣችሁ ማለት ፈልጋለሁ። አሁንም ለጓደኞቻችሁ ሼር አድርጉላቸው። ቻናሉ ወደ በፊቱ እንዲመለስ እንፈልጋለን። አዳዲስ ሀሳቦችንም እናመጣለን። የዛሬው ሀሳብ እንግዲህ አጠር አድርጌ የማነሳው በተለይ ደግሞ ብዙዎቻችሁ የጻፋችሁት ከምንወዳቸው ሰዎች ጋር ተለያይተናል፣ እንግዲህ ወይም ደግሞ ኤክሶቻችንን እንወዳቸዋለን ማግኘት እንፈልጋለን። ወደዛ ህይወት መመለስ እንፈልጋለን። ወንዶችም ሴቶችም ግን አልቻልንም የሚሉ ሀሳቦች ተነስተዋል እና በተመሳሳይ ደግሞ የምንወዳቸውን ሰዎች በጣም የምወደውን ሰው ላጣው ነው። አሁን ያለሁበት ሁኔታ ያንን ይመስላል። እስቲ ባክን ሀሳብ ካለ ሼር አድርገን የሚል ነገር ይነሳል። እንግዲህ የተወሰነ ነገር ላንሳ። እዚህ ላይ ስለ ፍቅር ግንኙነት ስናነሳ አሁን በጣም መሰረታዊ የሆኑ ነገሮች አሉ። በተለይ ምናልባት ቦይፍሬንድ የሌላት ሴት ብዙ የሚጨነቁ አሉ። ምናልባት ከህይወት ከትዳር ከእድሜ ከምናምን ጋር የተገናኝ ግን ያን ያክል ችግር የለውም። ምክንያቱም እነዚህ ነገሮች የመምጣት እድላቸው ሰፊ ስለሆነ ወይም ደግሞ በቀላሉ በተለያየ መንገድ ሊፈጠር ይችላል ግንኙነት በአንጻሩ ገርል ፍሬንድ የሌለውም ደግሞ ያን ያክል ችግር የለም ብለን እናስብ እንችላለን። ምክንያቱም አጋጣሚዎች ሰፊ ናቸው፣ ወደ ጓደኝነት የመምጣት ነገር። ግን በዚህ ሰዓት ምናልባት ፋይናንሻል ስቴብል ያልሆነ ወይም ደግሞ በቂ ራሱን ሰርቬይ ማድረግ ማኖር የሚችል ገንዘብ የሌለው ሰው ካለ ችግር አለ ልንል ይችላለን። አሁን እስካሁን ከምናነሳቸው ምክንያቱም በተለያየ ምክንያት ማያቸው ምሰማቸው ከራሳቸው ጋር ከጊዜ ከእድሜ ከምናምን ጋር አገናኝተው ወንዶችም ሴቶችም ጓደኛ አለመኖርን እንደ ትልቅ ችግር ያነሱታል። ነገር ግን ይሄ አሁን ካለ ሁኔታ አንጻር ያን ያክል ችግር ላይ ይባል ይችላል። ምክንያቱም በተለያየ መንገድ እንዳልኳችሁ ጓደኝነት መመስረት ይችላል፣ መመስረት ትችላለች። ነገር ግን ከዛ በኋላና ከዛም በፊት ችግር ስለሚሆነው ነገር እናውራ። ምናልባት ፋይናንሻል ስቴብል ያልሆናችሁ ገቢ፣ ገንዘብ ለማግኘት ወይም ለመስራት በተለያየ መንገድ ያላችሁ ነገር ግን ያም በቂ ያልሆነ ሰዎች ካላችሁ የግድሱን ማስተካከል ይኖርባችኋል የሚል እምነት አለኝ። ቅድም ካነሳችሁ ጥያቄ ጋር ስለሚገናኝ ነው። የምንወዳቸውን ሰዎች ልናጣ ነው ያለንበት ሁኔታ በጣም የተረባበሸ ነው የሚል ሀሳብ ያነሳችሁ ሰዎች፣ ስለዚህ ስለ ፍቅር ግንኙነት ስናወራ ስለምትወዱት ሰው ስለምትወዷት ሰው ስናወራ፣ የፍቅር ግንኙነት ማለት እንግዲህ ዓለም ላይ ያሉ በጣም ስሜቶቻችን ፍላጎቶቻችን የምናስደስትባቸው የምንፈልገውን ነገር ወይም ደግሞ ራሳችንን አርክተን የምንኖርበት የህይወት ማለት ነው። ፍቅር ማለት እሱ ነው። በጣም ሌሎችን አስደስተን ራሳችን አስደስተን የምንኖርበት ህይወት። ስለዚህ ያን ያክል አስፈላጊ ነው ማለት ነው። በአንጻሩ ደግሞ ገንዘብ ለመኖር በጣም አስፈላጊ ነገር ነው። ለመኖር አስፈላጊ ነው ስንል እንግዲህ የምናስበውን የምንፈልገውን ህይወት ወይም ህልማችን የምንለውን ከፍቅር አጋራችሁ ጋር ወይም ደግሞ ከፍቅር አጋሪች ጋር ለመኖር የምታስቢውን የምታልሚውን ህይወት ለመኖር ደግሞ የሚያስችል መሰረታዊ ነገር ልንለው እንችላለን። የፍቅር ግንኙነት ማለት እንግዲህ ያን ያክል ነው። በዓለም ላይ ጣፋጩ ነገር ወይም ደግሞ ለመኖር በጣም የምንጓጓለት ለማየት የምንፈልገው ነገር ስለሆነ ነው። ስለዚህ ይሄ ምን ይሆናል ብዙ ጊዜ ምርጫ ይሆናል ማለት ነው። ምርጫ ነው ስላችሁ ከምን ጋር አገናኝቼ ነው? ያንን ነገር ለመኖር እናንተ ናችሁ የምትፈቅዱት። አንደኛው እንዳልኳችሁ ለመኖር የሚያስፈልጋችሁን ነገር አብሮ ለመኖር የሚያስፈልጋችሁን ነገር በማስተካከል እዛ ላይ ጠንካራ በመሆን። በነገራችሁ ላይ ይህንን ሀሳብ ሳነሳው ገንዘብና ፍቅር እያልን ይሄ የምንከራከርበት አይነት ሀሳብ ሳይሆን ወይም ማቴሪያሊስት እየሆንን ሳይሆን ገንዘብ ወዳድነት ላይ ትኩረት እንድታደርጉ እያወራሁ ሳይሆን፣ ስለዛ ነገር እየተናገርኩ ሳይሆን እያወራሁ ያለሁት ራስን ስለመቻል ራስን ማኖር ስለመቻል እና ደግሞ ራሳችንና ሌሎችን የማኖር ከሌሎች ጋር አብረን በደስታ ለመኖር ካለን ፍላጎት ጋር በተገናኘ ያለውን እውነታ ነው እያነሱ ያለሁት። ስለዚህ ራስን ስለመቻል ራስን ጠንካራ ስለማድረግ ራስን መምራት የሚያስችል ደረጃ ላይ ስለመሆን የምታስቢውን የምታልመውን ህልም ለመኖር ወይም ደግሞ ያንን እውን ለማድረግ ስለሚያስፈልገን ነገር ነው እያነሱ ያለሁት። አንድ ሰው ወይም አንዲት ሴት በራሷ መተማመንና በራሷ መኖር በራሷ መቆም የሚያስችላትን ነገር መገንባት ከቻለች ህይወትን እንዴት መኖር እንደምትችል ማሰብ ቀላል ስለሆነ ማለት ነው። በአንጻሩ ደግሞ የፍቅር ግንኙነትን ወይም መኖር የምናስበውን የምናልመውን ህይወት ለመኖር እንቅፋት ሊሆንብን እንደሚችል ማሰብ መቻል አለብን። ምክንያቱም ፋይናንሻል ስቴቢሊቲ ካለ ወይም ደግሞ የገንዘብ መረጋጋት ካለ እንዴት መኖር እንደሚቻል ጥሩ ገቢ ካለን ራሳችንን ከቻልን ስለ ሰዎች መሄድና መምጣትም ያን ያክል ራስ ምታት ላይሆንብን ይችላል፣ በተለይ ለሴቶች። ስለዚህ ይህ አለመኖሩ ደግሞ ይህ የተረጋጋ ህይወትን የመምራት አቅም አለመኖሩ ደግሞ ምን ያህል የፍቅር ግንኙነታችን የምንወደውን ህይወት እንደሚረብሽብን እየነገርኳችሁ ያለሁት። በአንጻሩ እኔ ራሴን ምሳሌ አድርጌ ልነግራችሁ እችላለሁ። በተለያየ ጊዜ እንግዲህ በኢትዮ በተለያዩ መንገዶች ስራ ዘርፎች ራሴን አሰማርቼ ሰራለሁ። በአንጻሩ ደግሞ የሆነ ሰዓት ከአንዳንድ ስራዎች ኦፍ የሚሆንባቸው አጋጣሚዎች አሉ። ወይም ለአንዱ በማድላት ወይም ለሆነ ነገር ጊዜ በመስጠት በዛ ሰዓት ደግሞ ገቢ ይቀንሳል። በተመሳሳይ ዩቲዩቡን ውሰዱት። ከረጅም ጊዜ በኋላ እየተመለስኩ ነው። እዛ ላይ ጠፍቻለሁ ማለት ምንም አይነት ገቢ የለም ማለት ነው በዩቲዩብ። ስለዚህ በዛ ሰዓት ኖረው የነበረውና ያ ደግሞ በማይኖርበት ሰዓት ያለውን ጫና በደንብ አርጌ ሊገልጽላችሁ ችላሉ። ያንን ማወቅ በራሱ እንዴት መኖር እንደሚያስችል ስለሚረዳን ማለት ነው። ስለዚህ ይህንን አስቡት። የተረጋጋ ህይወት ካለሽ ራስሽን ማኖር የምትችል ከሆነ ከማንም ጥገኛ አይደለሽም፣ ከማንም ጠባቂ አይደለሽም። አንተም በተመሳሳይ ራስ ምታቱ ስትረስ ውስጥ አትገባም ማለት ነው። ስለዚህ ያንን ነገር ማሰብ እንድትችሉ ነው እያነሱ ያለሁት። ምክንያቱም ጥያቄዎቻችሁ የምወደውን ሰው እያጣው ነው፣ የምወዳትን ሰው ላጣ እችላለሁ፣ አብረን መኖር አስበን ነገር ግን ብዙ ነገሮች የተበላሹ እየተራራቅ ነው የሚለው ሀሳቦች ስለተነሱ እዚህ ላይ ትኩረት አድርጉ። ጠቅለል ሳደርገው ምንድ ነው መደረግ ያለበት የሚለውን እናንሳ። ምንድ ነው መደረግ ያለበት ያላችሁ ጣፋጭ የሆነ ግንኙነት የምትወዱት ህይወት እየተረበሸ ከሆነ አንቺ ስጋት እያደረብሽ ከሆነ አንተ ደግሞ ስትረስ ውስጥ ገብተህ ከሆነ ዘና ከማለት አብሮ ከማሳለፍ ይልቅ በመጨናነቅ ውስጥ ከሆነ እያሳለፍክ ያለህ፣ ወደ ራሳችን መመልከት አለብን። ወደ ራስ መመልከት አለብን። ወደ ራስሽ መመልከት አለብሽ። ስትመለከች ምን እናደርጋለን? አንደኛ ሙያችን ላይ መስራት እንዳለብን፣ ሙያችንን ማሳደግ፣ ገንዘባችንን ማሳደግ እንዳለብን ማሰብ አለብን ማለት ነው። ያንን ጥያቄ ለመመለስ አሁን የመጣውን ይህንን ውጥረት ይህንን ድብርት ይህንን መራራቅ ወይም መፈራራት መቅረፍ የምንችለው በዚህ መንገድ ነው። ስለዚህ እንዴት ነው ጊዜ ላይ ኢንቨስት አድርጌ ሰርቼ ራሴ ላይ ና ሙያዬ ላይ ሰርቼ እንዴት ነው ራሴን ማሳደግ የምችለው እንዴት ነው ገቤን መጨመር የምችለው የሚለውን ማሰብ ያስፈልጋል ማለት ነው። ስለዚህ ምንድን ነው የምናደርገው? የፋይናንሻል ጥያቄያችንን መመለስ አለብን። ጠንክረን መስራት አለብን። በጣም የተረጋጋና አስተዋይ መሆን መቻል አለብን። በተለይ እንደዚህ አይነት ነገሮች ሲፈጠሩ ስሜታዊ ከመሆን በተለየ በዚህ መንገድ አይተን እነዚህን ነገሮች መመለስ፣ የገንዘብ ጥያቄያችንን መመለስ የምንችልበትን መንገድ ማመቻቸት አለብን። ጠንካራ መሆን መቻል አለብን። በስራችን ራሳችንን ማድረግ፣ ገቢያችን መጨመር የምንችልበትን መንገድ መመልከትና በዛ ውስጥ ማደግ መቻል የፋይናንሻል ጥያቄያችንን መመለስ በሚያስችል ደረጃ መሆን መቻል አለብን። ከዛ በኋላ ምንድን ነው የሚሆነው? ያንን የተረጋጋ ህይወት መመለስ ትችላላችሁ ማለት ነው። አንድ ነገር ማስተዋል ያለብን እዚህ ላይ ምንድን ነው እራስን መቻል ማለት ወይም ከሌሎች ጥገኛ መውጣት ወይም ከገንዘብ ጥገኝነት መውጣትና የአእምሮ ሰላም ማለት በገንዘብ የማይተመን ትልቅ ሀብት ማለት ነው። ስለዚህ ህይወታችንን ለመኖር የሚያስፈልገን ነገር ምንድን ነው? ራሳችንን መቻል ከጥገኝነት መውጣትና የአእምሮ ሰላም ማምጣት መቻል አለብን። ከዛ በኋላ የምታስቢውን የምታልመውን የፍቅር ግንኙነት ህይወት መምራት ትችላለህ ብዬ አስባለሁ። እና ይሄ በራሴም እንግዲህ በተለያየ መንገድ ያየዋቸው ስለሆኑ ነው። ሁልጊዜም ይህን እናስብ በራሳችን መቆም፣ ከሰዎች ጥገኝነት መውጣት እንዲሁም የአእምሮ ሰላም እንዲኖረን ማድረግ በገንዘብ የማንተምነው ትልቅ ነገር ነው፣ በተለይ ለፍቅር ግንኙነታችን ውዴ ሰብለ እና በዛብህ ዩቲዩብ ቻናል ቤተሰቦች ለዛሬ ይህንን ሀሳብ ይዤላችሁ መጥቻለሁ። ትንሽ ረዘም አደረግኩት። ለማንኛውም ግን የሚጠቅማችሁን ውሰዱ። ይጠቅማል ካላችሁ ለሌሎች ሼር አድርጉ። ሰብለ እና በዛብህ ሁሌም ከእናንተ ጋር ነው። እንገናኛለን። ሰብለ እና በዛብህ